ሰላም ጤና ስትልን የተከበራችሁ ወደ አድማጮቻችን የዕለቱን ዜና ጀላጅ አቀርባለሁ። ለሉ ብራውን ነኝ። አብራችሁን ቆዩ። ትራምፕ ለሶስተኛ ጊዜ ፕሬዝዳንት እሆናለሁ ሲሉ ተናገሩ። በኮንጎ መፈንቅለ መንግስት ሙከራ በማንዳቅ የተከሰሱ ሶስት አሜሪካውያን የተወሰነባቸው የሞት ፍርድ ተቀየረ። ከኳታር ገንዘብ ተቀብለዋል የተባሉት የጠቅላይ ሚኒስትር ቤንያሚን ኔታንያሁ ረዳቶች ታሰሩ። እነኚህን አንድ በአንድ ደርስላችኋል። ሰብስክራብና ላይክ እንድታደርጉልኝ በአክብሮት እየገለጽኩ ወደ ዜና የአሜሪካ ፕሬዚዳንት ዶናልድ ትራምፕ ለሶስተኛ ጊዜ መመረጥ እንደሚፈልጉ ተናገሩ። እየቀለድኩ አይደለም ያሉት ዶናልድ ትራምፕ ለሶስተኛ ጊዜ ፕሬዚዳንት መሆን እንደሚፈልጉ ተናግረዋል። የአሜሪካ የህገ መንግስት ማንም ሰው ከሁለት ጊዜ በላይ ፕሬዝዳንት ሆኖ መመረጥ እንደማይችል ይደነግጋል። የትራምፕ ደጋፊዎች ግን እንዴት የህገ መንግስት ድንጋጌ መተላለፍ እንደሚችል እያሰቡ ነው። ትራምፕ ከነቢስ ጋር በነበራቸው ቃለ ምልልስ ለሶስተኛ ጊዜ ፕሬዚዳንት ለመሆን የሚያስችላቸው መንገዶች አሉ ሲሉ ተናግረዋል። እየቀለድኩ አይደለም። በርካቶች ለሶስተኛ ጊዜ እንዲመራ ይፈልጋሉ። እዛ ብዙ አስተዳደሩ ገና እየጀመረ ነው ሲሉ ትራምፕ አክሏል። ትራምፕ ለሁለተኛ የስልጣን ዘመኑ ሲጠናቀቅ 82 አመቱ ይሆናቸዋል። ከዛ በኋላ ባገሪቱ ከባድ የሆነው ስራ መቀጠል ይፈልጋሉ ተብሎ ሲጠየቁ እንግዲህ መስራት ወደዳሉ ብለዋል። ትራምፕ ለሶስተኛ ጊዜ ፕሬዝዳንት ስለመሆን ሲነገሩ እንዲ ብቻ በአገልግል ታላቅ ኩራት ይሰማኛል ሲሉ ተናግረዋል። ባለፈው አመት በዴሞክራሲ ሪፐብሊክ ኮንጎ ተሞክሮ በከሸፈው መፈንቅለ መንግስት ላይ በመሳተፍ ተከሶ የሞት ፍርድ የተፈረደባቸው ሶስት አሜሪካውያን ፍርዳቸው ወደ እድሜ ልክ እስራት እንዲቀየር መደረጉን የሀገሪቷ ፕሬዚዳንት አስታወቁ። ባለፈው ሙት መስከረም ወር ላይ የዲሞክራሲ ሪፐብሊክ ኮንጎ ፕሬዝዳንት ከስልጣን ለማስወገድ መፈንቀለ መንግስት ሙከራ በመፈጸም ሶስት አሜሪካውያን እና እንግሊዛውያን፣ ቤልጂም ካናዳውያን ጨምሮ 37 ግለሰቦች የሞት ፍርድ ተፈርዶባቸው ነበረ። ግለሰቦቹ ግንቦት ወር በፕሬዝዳንት ቤተ መንግስትና በፕሬዝዳንት መኖሪያ ቤት አካባቢ ጥቃት እንዲፈጽሙ በምረት ነበረ ክስ የቀረበባቸው መፈንቀለ መንግስት እንዲፈጸም በምረት የተጠራጠሩ ትውልደ ኮንጓን የሆኑት አሜሪካውያን በጥቃቱ ወቅት ከሌሎች አምስት ግለሰቦች ጋር ተገለል ተብለዋል። በአሜሪካ ላይ የተሰጠው ውሳኔ መቀየር የተሰማው የአሜሪካና የአፍሪካ ጉዳዮች ከፍተኛ አማካሪ ማሱድ ባሉስ ወደ ዲሞክራሲ ሪፐብሊክ ጉብኝት ከማድረጋቸው በፊት ነው ተብለዋል። የፕሬዝዳንት ዶናልድ ትራምፕ ሴት ልጅ ቲፋን አማቲ የሆኑት ቦሉስ ነክ ነጊያ ሙስ ወደ ሩዋንዳ ና ኬንያ ና ዩጋንዳ የሚያደርጉትን ጉዞ ይጀምራሉ ተብሏል። አሜሪካን ሶስቱም አሜሪካውን በዲሞክራሲ ሪፐብሊክ ኮንጎ ስለታሰሩበት ሁኔታ ምንም ባትልም፣ የውጭ ጉዳይ መስሪያ ቤቱ ከዚህ ቀደም ብሎ በጉዳዩ ላይ በሀገሮች መካከል ውይይት እየተደረገ መሆኑ አስታውቀዋል። ሶስቱም አሜሪካዊ ወንጀል በማሰርና በሽብርተኝነትና በሽብርተኝነት እና በሌሎች ኬሶች የተከሰሱ ቢሆንም እነሱ ግን ይህን አስተባብሎ ተከራክረዋል። መፈንቅለ መንግስት እንዲፈጸም በመምራት የተጠራጠሩ ትውልደ ኮንጓን የሆኑት አሜሪካውያን በጥቃት ወቅት ከሌሎች አምስት ግለሰቦች ሰዎች ጋር ከተቆለው ተብሏል። በአጠቃላይ 51 ሰዎች በወታደራዊ የፍርድ ቤት ኬስ የቀረበባቸው ግለሰቦች የፍርድ ሂደቱን በብሔራዊ ቴሌቪዥንና በራዲዮ በቀጥታ ይተላልፈል ተብለዋል። የስሬ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በረዳቶቻቸው በኳታር አለ የተባለ ግንኙነት አስመልክቶ ፖሊስ የጀመረው ምርመራ አወገዙ። ረዳቶቻቸውን አስመልክቶ ለፖሊስ ምስክርነታቸው የሰጡ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ውሃ የማይቋረጥ ነው ሲሉ አጣጥለዋል። የኔታንያሁ አማካሪና የቀድሞ ቃል አቀባይ ሰኞ ዕለት በቁጥጥር ስር የዋለው የባረ ስላጤ የሀገር ገጽታን ለመገንባት ገንዘብ ተቀብለው በሚል የተከፈተባቸው ምርመራ ጋር ተያይዞ ነው ተብለዋል። ሁለቱም ባለስልጣናት ምንም አይነት ጥፋት አልፈጸሙም ሲሉ አስተባብለዋል። በሃማስና በእስራኤል መካከል በተደረሰው የጋዛ የተኩስ አቁም ስምምነት ቁልፍ አሸማጋይ የሆነች ኳታር በበኩሏ በባለስልጣንን ስም ማጥፋት ዘመቻ ውስጥ አጣጥላለች። ኔታንያሁም በእስራኤል እየተከተለችበት ባለችበት በዚህ ፖሊሲ ምክንያት የተነሳባቸው ተቃውሞ እየተቀጣጠሉበት ባሉበት ወቅት እየተሰማ ነው ተብሏል።